ከአዳዲሶቹ ጉዳዮች እንጀምር የኢሚግሬሽን እና የዜግነት አገልግሎት በተቋሙ ቢሮ አካባቢ ተቋሙ ባለበት ቢሮ አካባቢ በህገወጥ መንገድ ሲንቀሳቀሱ ነበሩ ያላቸውን 25 ሴቶች የሚገኙባቸውን 65 ተጠርጣሪዎች በቁጥጥር ስር አውያለሁ 25 ቤቶች አካባቢ የሚገኙትን 65 ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል መስሪያ ቤቱ ግለሰቦቹን በቁጥጥር ስር የዋሉት ከፌዴራል ፖሊስ እና ከልደታ ክፍለ ከተማ ወረዳ ሰባት አስተዳደር ጋር በመቀዳጀት እንደሆነ ተናግሯል። ተጠርጣሪዎቹ አደረጉት የተባሉት ጉዳዮች ደግሞ በተለያየ የህገ ወጥ የድለላ ስራዎች ላይ እየተሰማሩ ናቸው፣ የስራ አካባቢውን በማወቅ አገልግሎት አሰጣጥ ላይ ችግር እየፈጠሩ ነው ብሏል። በተለያየ የማጭበርበርና የማታለል ተግባር ላይ ተሰማርተው ተገኝተዋል ብሏል። በጎወጥ መንገድ የኦንላይን የአስቸኳይ ፓስፖርት የሚሞሉ ናቸው ያላቸውን በአጠቃላይ 65 ተጠርጣሪዎችን የኢሚግሬሽን ዜግነት አገልግሎት በተቋሙ ቢሮ አካባቢ ይሰራሉ ያላቸውን 65 ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ይሄ የዛሬ ዜና ነው። ትላንት የተሰማው ነገር ትንሽ አስቸጋሪ ነው። ምክንያቱም አሜሪካ ዶናልድ ትራምፕ ብዙ ነገር ነው የሚያቆሙት እና በጣም ጥገኝነት አሜሪካ ላይ ገብቶ ጥገኝነት መጠየቅን ለተወሰነ ጊዜ ሆልድ እናድርገው እያሉ ነው። ስለዚህ ወደ አሜሪካ አይገባም ማለት ነው፣ ማንም ሰው ጥገኝነት የአሳይልም ማለት እኔ እንዲህ እንዲህ ነገር አጋጥሞኝ የመጣሁት አገራችሁ፣ አገሬ ላይ ብመለስ መኖር የማልችልበት ነገር አለ። በፖለቲካ ያው አሜሪካን ሀገር ታውቃለህ፣ በኢኮኖሚ ጥገኝነት መጠየቅ አይቻልም። የፖለቲካ ጥገኝነት የፖለቲካ ጥገኝነት የኢኮኖሚ ጥገኝነት መጠየቅ ስለማይቻልንም ነው ሜክሲካንን የሚመልሱት ወደ ሀገራችሁ፣ ሀገራችሁ በቃ ሰርታችሁ ራሳችሁን ቻሉ። የተሻለ አገር ነው ብሎ አሜሪካን ጥገኝነት የሚሰጥ በምንድን ነው? አገሬ ላይ መኖር የማልችልበት ደረጃ ላይ ደርሻ አለው፣ አገሬ ብንመለስ መንግስት እንዲህ ያደርገኛል የሚል አሳማኝ ምክንያት ማቅረብ ስችል፣ ይህ ሰውዬ እራሱን ማትረፍ አለበት በሚል እዛው እንግዲህ በመጀመሪያ በግሪን ካርድ ይቀበሏል። ከዛ በኋላ ከአምስት ዓመት በኋላ ደግሞ ዜጋ ብትሆናለህ። እሳቸው አሁን እያሉ ያሉት ምንድን ነው? ለጊዜው ጥገኝነት መጠየቅን አሁን ይሄው እራሱ ማለት ነው፣ አገርህ የፖለቲካም ችግር ቢኖር ሄደህ ተመልሰ ትሞታታለህ አይነት ውሳኔ ማለት ነው ከባድ እዛው እንደ ፍጥርጥራችሁ አይነት ነገር ነው በቃ፣ እዛው እኛ እና የእናንተን ችግር የመሸከም አቅም የለንም አይነት ነገር ነው የሚመስለው። አዎ። እና ትንሽ ይሄ ውሳኔያቸው ከባድ ነው። አዎ። ለምሳሌ ለቪዚት አለው አይደል? ቪዚት ቪዛ። አዎ። ሁለት ሳምንት ከሆነ ወይ አንድ ወር ከሆነ የተሰጠህ አንድ ወሩን ትጨርሳለህ። ከዛ በኋላ መቆየት አይቻልም ነው ሳይንቱ። እንደዛ ነው። ትመለሳለህ። በቃ ለምንም የማራዘም እድል ይኖረዋል። ለምሳሌ አሁን የአንድ ወር ተሰቶ በአንድ ወር የምትቆይበት ወር ለስድስት ወር አሜሪካ ሪኒው ማድረግ ትችላለህ አሳማኝ ምክንያት አቅርበህ። ግን አሁን እሳቸው እየከለከሉ ያሉት እኮ ሰላማዊ ደርሶ መምጣት አይደለም እኮ፣ ገብተህ ግን ሕይወቴ አደጋ ላይ ነው መመለስ አልችልም ወደ መጣሁበት ቦታ ብለው ነው አደለ ከየአገራቱ ጥገኝነት የሚጠይቁት ስለዚህ እሱ ቁም ነው እያሉ ያሉት እና እኔ የማያቆሙት ምንድን ነው እኚህ ሰውዬ ነው ግራ ይገባኝ። ሁሉንም አቁሙ አቁሙ አቁሙ ምንድን ነው ማያቆሙት? ትንሽ አስቸጋሪ ነው ቀላል አስቸጋሪ ነው። በነገራችን ላይ አንተ ያነሳው ሀሳብ እኮ ሆነ የትኛው የኢትዮጵያ ብሔራዊ ቡድን ከጅቡቲ ብሔራዊ ቡድን ጋር ሲጫወት አስቻሎ ታመነ ማሊያ መውለቅ አለበት ማንም ቢያገባ አላልክም? አቡበከር ናስር እና በረከት ደስታ ሶስት ሶስት ጎሎችን አስቆጠሩ። ኢትዮጵያ ብሔራዊ ቡድን ስድስት ለአንድ አሸነፈ ተመልከቱኝ ብሏል። ከሁሉም እንግዲህ አምስት ስድስት ከሚቆጠሩ የኢትዮጵያ ብሔራዊ ቡድን ሌሎች ተጫዋቾች ጋር አንዳንዶች ሀሳብ ሲሰጡ ስላየሁ ነው። ብሔራዊ ቡድኑ ለመብሸቅ ብቻ ነው ማለት ለማብሸቅ፣ ለመበሻሸቅ፣ አዎ ማለት እንደዛ። በፎቶሾፕ ሲሰደቡ ምንም ዲፌንድ ያላደረጉላቸው ሰዎች አግብተው ማሊያቸውን ሆዳቸውን ስላሳዩ ለምን ዓይናቸው ደም እንደሚለብስ አይገባኝ ምንም ትክክል አሁን እንደኔ ብሔራዊ ቡድኑ የራሱ የሆነ ድካማ ጎን አለው። ግን አሁን የማየው ነገር ግን እንስደባችሁ ሁሉንም ማባዛት ምላሽ አትስጡ ይመስላል እኔ ለምሳሌ የኢትዮጵያን ብሔራዊ ቡድን የምደግፍበት ዋና ምክንያት ለምን ነው ታውቃለህ አዲስ አበባ ስቴዲየም ገብቼ ኳስ ለመጫወት ሞክሬአለሁ ምን ያህል ከባድ እንደሆነ አይቼዋለሁ ምናልባት አሁን ብሔራዊ ቡድኑ ላይ በጣም የሚናገሩ ሰዎችን ሳይ ኳስ ተጫውተው ነበሩ ወይ ለመሰለህ አይ መሬት ያለ ሰው ነው እሱ ሰይፉ እንዳልከው እኮ ነው አንዳንዶቹ ጉዳዮች ይሄ የፕሮፌሽን ጉዳይ ነው አሁን ይሄ ምናልባት እግር ኳስ ተጫዋች ስለሆኑ ስራቸው ስለሆነ ማድረግ አለባቸው። ኤክስፔክቴሽኑም ሀይ ነው። ግን ደግሞ እኔ አንድ ነገር ልንገር፣ የሰጠነውን እኮ ነው ማለት። አሁን ምንድን ነው የዘራኸውን እኮ ነው የምታጭደው። ምን አድርገን አሁን አንዳንዴ ገንዘብ ነገር ይነሳል፣ ምናምን ይባላል። እንዴ በገንዘብማ ካነሳን በጣም ትልልቅ ብር እኮ ነው ወደ እንደሁን በቀደም የገጠሙት ቡድን እኮ የቀንን የሳምንት ከግብፅ ብሔራዊ ቡድን የአጠቃላይ የስኳድ ፕራይስ ጋር ሲነጻጸር የኢትዮጵያ ብሔራዊ ቡድን የሩብ ሩቡ ላይ አንደርስም እኮ። ስለዚህ እኔ ቢሆን ጥሩ መሰለ ስንተች በምክንያት በሚያሸማቀቅ መንገድ አለ። ከዛ በኋላ ደግሞ በፎቶሾፕ ልጁን አንቆሎ አድርገው ቤተሰቡን እሱን ካሸማቀቁ በኋላ አግብቶ እንኳን ደስታውን ለመግለጽ እንኳን መብት ማሳጣት። አሁን እሱ የተናገረው በነገራችን ላይ ከሱ ጋር የሚሄድ በዚህ በኢንተርናሽናል ብሬኩ የቀድሞ የሆላንድ ብሔራዊ ቡድን ተጫዋች ራፋኤል ቫንደርቫርት የሆነ ፖድካስት ላይ ቀረበና የስፔኑን ወጣት ተጫዋች ገና 17 ዓመቱ ነው ላሚኒያማልን ያማልን ተናገረው። ላሚን ያማል ያው ወጣት ነው ገና ልጅ አይደል ህፃን ነው እንደምታውቀው ገና ቲን ነው እና ሲሄድ ሱሪውን በጣም ዝቅ አድርጎ ነው የሚሄደው። ቁምጣዎቹን ኢቭን ጨዋታ ላይ ቁምጣውን በጣም ዝቅ አድርጎ የውስጥ ሱሪውን ምናምን ያሳያል። እና ራፋኤል ቫንደርቫርት እንደዚህ አይነቱን ነገር መቀነስ አለብህ፣ ስለዚህ ይሄንን ነገር ማድረግ የለብህም ተጠንቀቅ የሚል ምክር አዘል ተግሳጽም ጭምር ነው የሰጠው። ከ24 ሰዓት በኋላ የስፔን ብሔራዊ ቡድን ጨዋታ ነበረው እና ጨዋታ ነበረው። በዛ ጨዋታ ላይ ላሚን ያማል ዘጠና ደቂቃው ተጠናቆ ጎል አስቆጠረ። ጎል ካስቆጠረ በኋላ የዊሊያምስ ቤተሰብ ጋር በመሆን ጎል ካስቆጠረ በኋላ ልክ እየታየ ሱሪዮን ዝቅ አድርጎ ቁምጣውን ዝቅ አድርጎ ለራፋኤል ቫንደርቫርት ለሆላንዱ እንግዲህ ከሆላንድ ጋር ነበረ ጨዋታ የነበራቸው ጎል ሳስ ካስቆጠረባቸው ቁምጣውን ዝቅ አድርጎ ለእሱ የመልስ ምት የሚመስል ገና የ17 ዓመት ታዳጊ ነው። እነዚህ ልጆች እናስቻለው ታመነ ሁለት ቀን ሙሉ በሶሻል ሚዲያ ተሰደቡ አይደለም ሊያውም እውነት ባልሆነ ነገር ተሰደቡ። እውነት በሆነ ነገር ትችቱ አስፈላጊ ነው። ግን እኔ አሁን አንዳንድ ጋዜጠኞችም ይሄን ነገር ኮስተር ብሎ ሊያዩ ይገባል። በቃ ጭቅጭቁ ሊያበቃ ይገባል አንድ ቦታ ላይ አይደለ? ተጫዋቾቻችን ናቸው። አዚ እኮ ምንም የሌላ አገር ተጫዋች፣ ባለቤቱ ያቀለለውን አሞሌ ሲጀምር ገና ለጨዋታ እየሄዱ ተነጅ ሰው ነው የሄዱት። ገብቷል። ሲቀጥል ደግሞ አዎ ደካማ ነው ነው። ደካማን ሰውኮ ይበልጥ አድክምኸው አይደለም እንዴት፣ ይበርታ እንዴት ጥሩ ይሁን በሚለው ጉዳይ ላይ መሰራት አለበት። በዛ ላይ ሰይፉ እንትን ነው አሁን ማለት እኔ እግር ኳስን የኢትዮጵያን እግር ኳስ ረጅም ጊዜ ለማየት ይችያለሁ። አዲስ አበባ ስቴዲየም፣ በክልል ሜዳዎች ሀሳብ ለመስጠት የሚሆን አቅም አለኝ ብዬ አስባለሁ። እንደው ሙሉ ለሙሉ እንደ ሌሎች ለኢትዮጵያ እግር ኳስ እንደሞቱት የሞቱ ሰዎች ስላሉ እንደነሱ እንኳን ባይሆኑ ግን የኢትዮጵያ ብሔራዊ ቡድን ከግብፅ ብሔራዊ ቡድን ጋር አዌይ ማች ሲጫወት ምንም መተንተን እኮ አያስፈልገውም። የኢትዮጵያ ብሔራዊ ቡድን አንደርዶግ እንደሆነ እናውቋለን ሁላችንም፣ በቃ የግብፅ ብሔራዊ ቡድን ሊያሸንፍ ይችላል። ይሄ ምንም፣ ግን አነገር ልንገርህ፣ ጨዋታው መጀመሪያ የኢትዮጵያ ብሔራዊ ቡድን ከጅቡቲ ጋር አድርጎ በዛ ስሜት በዛ ስሜት ከግብፅ ጋር ቢገናኝና ይሄ ንጀሳው ባይኖር ኖሮ እውነቱን ልንገርህ፣ ግፋ ቢል እኩል ለኩል የመውጣት ሁሉ አቅም አቅማለን። ሊያሸንፍም ይችላል። ትላንት የግብፅ ብሔራዊ ቡድን በጣም ተቸግሮ ተቸግሮ ነው ጨዋታ ያደረገውና እኔ እንደውም በጣም የወደድኳቸው ምንድን ነው እንደዛ በሆዱ አሽፎበት በምናምን ተብሎ አንገት የሚያስደፋ ሁሉም። መቼም እግር ኳስ አንዳንድ ሰዎች የሚላሉ መሰለ ፖለቲካ ላይ መናገር ወይ ሌሎች ነገሮች ላይ ስትናገር የመጠየቅ እድልህ በጣም ሰፊ ነው። ስለዚህ ሰዎች የመናገር እድላቸውን ወይም ደግሞ የመተቸት አጋጣሚን በመጠቀም ግን በጣም ጠንካራ አስተያየት የሚሰጡት ኳሱ ላይ ነው ነው ያው ባልተሰራበት ኳስ ላይ። ስለዚህ ይሄ የመናገር ነፃነቱ ካለ ግን አሁን ዶክተር አሸብር እንዳሉት ማለት ነው። ዶክተር አሸብር ተናግረዋል። እኔ አሁን ከተናገሩት ማለት በጣም የተመቸኝ ነገር በቃ ማሸማቀቅ አግባብ አይደለም። እኛ ኮ የኛ ልጆች ናቸው። እኛ ነው ኮ የወከሉት። እኛ ሳውን እንደ ሀገር ማለት አሁን ለምሳሌ እንደ ሀገር በየሙያ መስኩ ሁላችንም ብንነጻጸር፣ ወይ ግጥሚያ ቢኖር አሁን አንተ ከዱባይ አይፍ የምጋስትነት ስትወዳደር ሁላችንም የሚገርም በየሴክተሩ በየሴክተሩ ሚዲያ ስላገኘን የምናወራው ነገር የት እንደሚደርስ አናውቅም፣ ባይ ዘ ዌይ። ስለዚህ ሁሌ ስንናገር መጠንቀቅ ይገባናል። ትችት እኔ ስተች ነው የመጣሁት። የአዲስ አበባ እግር ኳስ ፌዴሬሽን ምርጫ ላይ ከኛ በላይ የተች የለም። ኢትዮ ኤፍ ኤም ምን ገብቶ መስማት ይችላል። ምርጫው ላይ ከኛ በላይ የተች የለም። ትችት እኮ አስፈላጊ ነው። ግን ጨዋታ ልናደርግ አስር ሰዓት ዘጠኝ ሰዓት ቀርቶን ፌዴሬሽኑን እንተች፣ ምንም ችግር የለውም። ግን በውስጡ ያሉትን ተጫዋቾች አቡበከር ናስር ምን አገባው? አስቻለው ታመነ ሊጫወት ነው የሄደው ስለዚህ ያስቻሉት አምነን መተቸት። እኔ እንግዲህ ባላውቅም ስልኮች መተዋል መሰለኝ። ምናልባት ፕሮግራሙን በኢትዮ ኤፍ ኤም ለምትከታተሉ ስለ ኳሱ እስኪ ሀሳብ ለመስጠት ነው። መተቸት ጥሩ ነው። የባለሙያ ትችት ይሁን፣ ብሽሽቅ ይቅር። ሜዳ ላይ ቦርጫማ አድርገው እንደዛ ቀ ከጨዋታው በላይ ልጁን ማሸማቀው አንገት ያስደፉ ሰዎች አግብቶ ደግሞ ሴሌብሬት ሲያደርግ ደግሞ እንደገና ደግሞ ምንድን የት ማለት ከባድ ነው። በጣም በጣም ያ ሲሆን መጀመሪያ ፎቶሾፑ ሲሰራ አረፉ ያላለ ሰው ይሄኛው እዚህ ጋር ደግሞ መጥቶ ለዛ መልስ ሲሰጥ ለምን ረፍ ይለዋል። በጣም የሚያስገ እኔ በጣም የሚያስገረመኝ እንደዛ ባናደርግ እእንጂ የተሻለ ነው። በተቻለ መጠን ስንተች በአግባብ ይሁን። የሚወክለው ይሄ ብሔራዊ ቡድን እኛን ነው። ስለዚህ ነገ ጥሩ እንዲሆን ምን ይደረግ የሚለው በመሰለ መንገድ እነጋገር እንጂ ዘንድሮ በጣም ከባድ ሆነ። ብር ብዙ ነው የሚፈስበት። እኔ የሚተቹት ሰዎች ያላቸውን ሀሳብ እረዳለሁ፣ ግን የሚተቹበት መንገድ ልክ ሊኖረው ይገባል። ሁል ጊዜ ትክክል ነን ማለት አይደለም። ተቸን ማለት በነገራችን ላይ ትችት የሚተቸው ሰውዬ ሁሌ ትክክል ነው ማለት አይደለም እኮ። ስለዚህ ትችት ጊዜ አለው፣ ቦታ አለው፣ ሁኔታዎች አሉት፣ እውቀትም ይፈልጋል። ትችት እኮ ዝም ብሎ መተቸት አይደለም። ያው እንግዲህ አንድ አስተያየት ግን ካየው ደስ ያለኝ ለኢትዮጵያ ብሔራዊ ቡድን የሚወጣው ገንዘብ ታጥፎ ለመቅዶኒያ ይሁን የመቅዶኒያ ፎቅ ይለቅበት የሚለውን አስተያየት እንደ ሀሳብ እንደ ሀሳብ። ኮሜንቶች ግን በተቻለ መጠን ሰዎች ሀሳባቸውን ሲገልጹ ሲሸማቀቁ ረፉ ያላሉ ሰዎች እንደገና ለምን በዚያንም መንገድ ደስታቸውን ለምን እንትን ውስጥ ቤተሰብ አላቸው፣ ስሜት አላቸው። አይ ሴፍ ሻ ፌዴሬሽኑን በተመለከተ በጣም ደስተኛ ነኝ። ፌዴሬሽንን ለሚተች ፌዴሬሽን ማለት ፌዴሬሽኑ ነው አይደል፣ ይሄን ነገር የሚሰራው። ፌዴሬሽን ለሚተክ ሜዳ ለምን የለንም? በጣም ደስተኛ ለምን ትናንትና ለምን አልተመረጠም? በቃ በጣም ደስተኛ ነኝ። አሰልጣኙን በተመለከተ ሜዳ የሚገቡትን ተጫዋቾች ፐርሰናሊ፣ እንደ አንድን ተጫዋች በጣም እኔ አላቅም። እንግዲህ በዚህ ኦመር ማርሙሽና አስቻሎት አመነ እኮ አስቻሎት አመነ ማሊያውን እኮ መጨረሻ ላይ ቢጠይቅ እኮ አይ፣ ማለት ሊቀለድበት አይገባም። ኦመር ማርሙሽ በአመድ ሳላና በአስቻሎት አመነ መካከል እኮ የሰማይና የምድር ያክል ልዩነት ነው ያለው። ስለዚህ አንድን ተጫዋች ነቅለህ ሁለትን ተጫዋች ነቅለህ አስተያየት መስጠት እየተከባበር እንከባበር የሚለው ዘፈን ደግሞ እዚህ ጋ በጣም አስፈላጊ ነው። ምናልባት ከስቱዲዮ በሱም እንደ መደሞ ደስ ይለኛል